ማለት አልጠበኩም ነበረ የብቻ ሳይ በጣም ነው ሰርፕራይዝ ሆንኩት። ከዝም በላይ ጠብቃችኋለሁኝ ቅመሞች ማለት ነው እኔ የሚከተላቸው እናንተ የምትከተሉኝ የምትወዱኝ የምወዳቸው ማለት ነው። ያው ማንም ሰው ማዳን ቤት ሆኖ አይቀርም። ነገ ሁላችንም ትልቅ ደረጃ ላይ እንገናኛለን ብዬ ያስባለሁ። ለምን እዚህ ጋር አደለም የኛ ስኬት ስኬታችን ገና ብዙ ብዙ ብዙ ብዙ ነው እንደምንሰራ እንደምናስብ እንደምናንብ የሁላችንም ፕላን የተለያየ እንደሆነ ደግሞ የተለያየ ቦታ ላይ እንገናኛል ብዬ አስባለሁ። ሁላችንም በራሳችን ስልክ ሰርተን ተለወጠን አትልስት መለወጥ አይደለም፣ የራሳችን የምንፈልገውን ነገር አሟልቶ መኖር እራሱ ትልቅ ነገር ነው ብዬ ነው የማስበው። ወዳችሁ ሳብስክራይብ ለምታደርጉልኝ፣ ላይክ ለምታደርጉልኝ፣ ለውድ ቤተሰቦቼ ከልቤ ነው ምስጋና የማቀርብላችሁ። ከዚህ በላይ ደግሞ ተግቼ እንዲሰራ እንግዲህ ኮርሶች ምናምን ወስጄ እመጣላችኋለሁ። አልጠፋም። ያው ስራ ቢዚ መሆኑ ታውቃላችሁ። አንድ አይነት ጾሙ ሲመጣ አንድ የትምህርት ቤት ስትዘጋ ይወዛገባል፣ እና ደግሞ ቤት ስትሆኑ ብዙ ጊዜ ለቀረጽ አይመችም። የሩም ይጠይቃል የራስ ሩም ይጠይቃል ወጣ ወጣ ማለት ይጠይቃል። ለዛ ነው መጠፋው ከጥቂት ጊዜ በኋላ ሁለ ብቅል አለኝ ማለት ነው። ለምን ማንም ሰው ትልቅ ፎሎወር ሲይዞ አይደለም እዚህ ጋ ያደረሰው ሰብስክራይብ ሲይዞ አይደለም እዚህ ጋ ያደረሰው፣ በዘሩ ነው። ሁሉም የምነሳው አንድ ሁለት እያለ ነው ትልቅ ደረጃ ላይ ሰው የምደርሰው። ቅመሞች ደግሞ እኛ በጣም ብርቱ ነን እንሰራለን ስከታማ እንሆናለን፣ በጣም ስከታማ እንሆናለን ብዬ ነው ማስቦና። እና ሁላችሁም የራሳቸውን አይዲያን ሼር አድርጉልኝ፣ ከስር ጻፉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። አሁንም ሰብስክራይብ ወደ አምስት ኬ ምናምን ሊገባ አድርጉልኝ። ሁለት ኬ ያስገብታቸውን በጣም አመሰግነው። የምር ከስር ሆናችሁ የሚታዩ ሰዎች፣ ሁለት ኬ ያስገባችሁን ሰዎች በጣም አመሰግነው። መዝጋናዊ ከልቤ ነው። ለምን አልጠብቅም፣ አላሰብኩም። ገቢቼ ራሱ ሰርች አላውቅም። ሾርት ቪዲዮዎች ከቲክቶክ ወይ የቀዳሁትን ምናምን ነገር እንደዛ መወሰድ እንጂ ረዥም ቪዲዮ ሰርቼ አላውቅም በራሴ ማለት ነው። እና እዚህ ጋር ስላደረሳችሁኝ አመሰግናለሁ። ከዚህም እንዲበረታታ፣ እንዲቀጥልበት ሞራን እንዲሆነኝ አድርጋችኋል ማለት ነው። ምንም ሳልሰራበት እንደዚህ ካደረጋችሁ ለእኔ ብርታቶች ናችሁ ማለት ነው። ማንም ሰው ከዜሮ ነው የምነሳው። እና እናንተም ፎሎ አረጋችኋለሁ። ፎሎ አድርጋችሁ ያላደረጋችሁ አድርግኝ ብላችሁ ጻፉልኝ፣ አረጋችኋለሁ። ማናችሁ ማድረግ መስራት የምትፈልጉ እንደኔ ብርታት እንደሆናቸው የሚፈልጉ ሰዎች እኔ ማድረጋቸኋላቸዋሉ። በትልቅ ቪዲዮ እመጣላቸዋለሁ ሁሉም ነገር አስተካክዬ ኮርስ ወስጄ ምናምን ነገር ታውቃላችሁ። ያው በትንሽ ትንሽ ነው መምጣት። ሄዴት ይጠይቃል ስል ምናምን ነገር ማየት ይጠይቃል፣ በርቀት መውጣት ጠይቃል። እነዛ ነገሮች ስላሉ ነው የማልሰራበት ዝም ብዬ ሾርት ሾርት የምለቀው። እንጂ የምትፈልጉን በሚገብም በምንም የምትፈልጉትን ቻሌንጅ፣ የስኬትም ምንም፣ የስደት ቻሌንጆችንም ምንም ማማከር የምትፈልጉት በውስጥ ጻፉልኝ ጻፉልኝ ቁጥራችሁን አስቀምጡልኝ፣ አወራችኋለሁ። ፍሬንድ መሆን ፈልጉ አብረን እንስራ የምትሉ ሰዎች ካላችሁ ቁጥራችሁን ኮሜንት ላይ አስቀምጡ፣ ከኮሜንት ላይ እያነሳው አድርጌ አወራችኋለሁ ማለት ነው። ከዚህ በተረፈ ደግሞ ትልቅ ደረጃ ላይ ደርሼ አኮራችኋለሁ። እናንተም እንደምትከተሉኝ ባለሙሉ ተስፋ ነኝ። ላይክ እያደረጋችሁ ሼር አድርጉልኝ፣ ሰብስክራይብ ፎሎ እንዲያደርጉልኝ ደግሞ ሼር አድርጉልኝ። በተረፈ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ከበዓል በኋላ ፈታ ባሉ ቪዲዮች ይመጣሉ። ከጓደኞች ጋር ድሮ እንደምናብድያበን እንመጣለን። እየተደባደብንስ ፕራንክ እየተዳረግን እንመጣለን። ትንሽ ጊዜ ነው ጠብቁ። ትንሽ ቢዚ ያደረገን ስላለ፣ ሲቀጥል ትምህርት አለ፣ ያለ መገናኘት አለ። በተገናኘ በተመቸን ሰዓት አሳብዳቸዋለሁ ማለት ነው። ያሉትን አሳብጄ ፕራንክ አድርጌ ይለቅላቸዋለሁ። ይለይላቸዋል። አሁን በኋላ አልተኛም። ለምን እንደዛ አርጋቸው ማ እዚህ ጋር ድረሳቸውን አንፋታም። አሁን አልፋታም ከእነሱ ጋር ነው። ፀ ይበላቸዋለሁ። ቻው። ወደነሆኑ በአዲስ ቪዲዮ እስከመጣ ድረስ መልካም ቆይታ ብለላቸው ብያለሁ።